የአማራ ሕዝብ የሉና ትግል በጀመረበት ፍጥነት መሄዱን በመግታት ወደ ጎን መሳሳብ ውስጥ መግባቱን ልንክደው የማንችልበት ደረጃ ላይ የደረሰ ይመስላል። ይህንን እውነታ አምነን በመቀበል ለመፍትሄው መስራት ከእውነተኛ የትግል መሪዎችና ተዋንያን የሚጠበቅ የወቅቱ አማራዊ ግዴታ መሆኑ አያጠያይቅም። የክፍለ ጦር፣ የብርጌድና የሻለቃ መሪዎች በግልጽ የሚጠይቁት ጥያቄም መሪዎች አደብ ግዙና ተስማምታችሁ ምሩን፣ ካልሆነ በእናንተ የስልጣን ጥምና የውጭ ኃይል ጥቅም ግብዣ ምክንያት የአማራን ሕዝብ መከራ አታብዙት የታጋዩን ሕይወትም በከንቱ አታስፈጁት፣ ከምንም በላይ ደግሞ የጠላት ብልጽግናን ዕድሜ አታርዝሙት ሲሉ በግልጽ መናገር ጀምረዋል። ዛሬ ደግሞ አንድ የፖለቲካል ኢኮኖሚ ተንታኝ ህመሙን የደበቀ መድኃኒት የለውም ብለው የፋኖን ትግል ከህመሙ እስከ መድኃኒቱ ይዘው ብቅ ብለዋል። ምሁሩ ለዝግጅት ክፍላችን የላኩልንን ሙሉ መልእክት ለንባብ በሚያመችን መልኩ መጠነኛ እርማት በማድረግ እንደሚከተለው አሰናድተን እናቀርበዋለን እስከ መጨረሻው አብራችሁን በመቆየት እንድትከታተሉን አክብሮተ ግብዣችንን እያስቀደምን በቀጥታ ወደ ልዩ መረጃው እናመራለን አደገኛው የአማራ ፋኖ የዳበሳ ጉዞ ምከረው ምከረው አሊያ በዶክተር አክሎግ ቢራራ የአማራው ሕዝብ መንደር፣ ጎጥ፣ ክፍለ ሀገር፣ የኑሮ ወይም የትምህርት ደረጃ፣ እምነት፣ ገጠር ወይም ከተማ ወይም ሌላ መለያ ሳይለየው በአማራነቱ ብቻ እየተለየ ኢላማ ሆኖ ሲወገዝ፣ ሲገደልና እንደ በግ ሲታረድ፣ ሲቆስል፣ በጅምላ ሲታሰር፣ ሲገረፍ፣ ከቀያው ሆነ ተብሎ እንዲራብ ሲደረግ፣ ልጆቹ እንዳይማሩ የትምህርት ገበታቸው ሙሉ በሙሉ በሚያስብል ደረጃ ሲዘጉበት፣ መተኪያ የሌላቸው መሪዎቹ በተከታታይና ስልታዊ በሆነ ደረጃ እየተለዩ ሲገደሉበት አምባገነኑ ስርዓት ያንዱን የአማራ አካባቢ ከሌላው ለይቶ ድጎማ እየሰጠ እርስ በርሱ እንዲናከስና እንዲገዳደል ሲያደርግ ይታያል። ይህንን አንድን ዘር ከያለበት ማጥፋት ጂኖሳይድ ይሉታል። እኔ ሙሉ ድምሰሳ ወይም ቶታል አኒሃሌሽን እለዋለሁ። የአማራን ፋኖ እንቅስቃሴ የማጤነውና የምደግፈው በዚህ ደረጃ መዝኜ ነው። የዘር ማጥፋት ሆነ ሙሉ ድምሰሳ ወንጀል ነው። ራስን በአንድነት ሆኖ መከላከል አስፈላጊ፣ ህጋዊና ክብር ነው። የአማራው ህዝብ ምኞትና ተስፋ በፍትህ፣ በሰላም፣ በመከባበር በፍቅር በመሰረታት አገሩ መኖር ነው። የአማራ ፋኖ መንፈስም ይኸው ነው። ይህ መርህ ከሆነ የአማራ ፋኖን ማን ያፈርሰዋል? የአማራ ፋኖ መሪዎችና የውጭ ደጋፊዎች በአማራው የህሉና ትግል ላይ ብቻ ከማተኮር ባሻገር ጎራ ለይተው አሁን የሚከተሉት የአሸናፊና የተሸናፊ ግብግብ ወዴት ያመራል ብዬ ራሴን ስጠይቅ መልሱ እርስ በርስ ወደ መገዳደል ነው። በዚህ ሁሉም ተሸናፊ እንጂ አሸናፊ የሚሆንበት ሁኔታ አይታየኝም። አምባገነኑ መንግስት ያሸንፋል፣ የአማራው ህዝብ ለባሰ ጥቃት ይጋለጣል። መኖኝ የአማራው ዋና ጠላት ራሱ የአማራው ሊቅና ምሁር፣ አክቲቪስትና ማህበራዊ ሚዲያ ሆኗል። የአማራን ፋኖ የምናፈርሰውም ራሳችን ተምረናል ብለን የምንናገረው አማራዎች ነን። የአማራ ፋኖ እንደ አምቧይ ካብ እየፈረሰ እያየን መፍትሔ ስናቀርብ አላይን ተባበሩ፣ አሊያ ትሰበራላችሁ ብለን ለመናገር አልደፈርንም። እናስታውስ፣ መኢአድን፣ ቅንጅትን ወዘተ አፍርሰናል። ብንቀበልም ባንቀበልም እርስ በርሳችን እየተናከስንና እየተካሰስን አማራ ፋኖንም እየናድነው ነው በሚዲያ እየወጣን አንዱን ወደ ላይ ሌላውን ወደታች፣ አንዱን ሰላይ ሌላኛውን ጀግናና መሪ ወዘተ የምንል እኛው ነን። ይህ ሂደት አማራውን አይመጥንም አይወክልም። አማራውን ስለ ኢትዮጵያና ኢትዮጵያዊነት የመስበክ ሞራል ብቃት የለንም። በኢትዮጵያ ረጅም የፖለቲካ ታሪክ እንደ አማራው ሕዝብ በተለይ እንደ አማራ ፋኖ በአጭር ጊዜ ውስጥ ራሱን በራሱ አቅም ገንብቶና በራሱ ተማምኖ በራሱ የአካባቢ መሪዎች አመቻችነት ተራውን ህዝብ ደጀን አድርጎ በጎጃም፣ በጎንደር፣ በወሎና በሸዋ የአማራውን ህዝብ ለመታደግ ከፍተኛ መስዋዕት የከፈለና መርቂ ውጤት ያሳየ ኃይል የለም። ይህንን የአማራ ፋኖ የፍትህ ጦርነት ጀብዱ የዓለም ህዝብ እውቅና ሰጥቶታል። ይህንን ወርቃማ ድል ስኬታማ ካላደረግን የአማራው ህዝብ የባሰ አደጋ እንደሚደርስበት አምናለሁ። አምባገነኑ ስርዓት ይህንን የአማራ ፋኖን የአንደኛው ክፍለ ዘመን ጀብዱ ሊቀበል አይችልም። አምባገነኑ አገዛዝ በአማራው ህዝብ ላይ የድሮን ጥቃት አላካሄድኩም፣ አማራን አላፈናቀልኩም፣ አላስራብኩም፣ ከሽብርተኞች ውጭ አላሰርኩም ወዘተ እያለ ያስተጋባል። ይህ ትርክት ፋይዳ ቢስ መሆኑን አምኒስቲ ኢንተርናሽናል 14 ኤፕሪል 2025 ለመላው ዓለም ባሰራጨው ዘገባ ብቻ ማየቱ በቂ ነው። እስካሁን ድረስ በቀጠና ልማት ምክንያት በአዲስ አበባ ብቻ በብዙ መቶ ሺዎች የሚገመት ህዝብ ሌላ ተመጣጣኝ መኖሪያ ቤት ወይም መካካሻ ሳይሰጠው ከቀዩ ተባሯል። አንዲት የተጎዳች ወጣት ሴት ልጅ እንዲህ እያለች አልቅሳ ትናገራለች። ከቤታችን ከተፈናቀልን በኋላ የሚከራይ ቤት ስንፈልግ አከራዮቹ ለተፈናቀሉት እንዳታከራዩ ብለውናል። ያለችው ሊቀሰቅሰንና እምቢ በቃን ሊያስ ብለን ይገባ ነበር። በሀገር ደረጃ ሲገመገም፣ አምኒስቲ እንደሚለው በብዙ ሚሊዮን የሚገመት ህዝብ ተፈናቅሏል። ለዚህ ህዝብ ደንታ የሌለው ስርዓት ነው። አማራውን በሚመለከት ስገመግመው ይህ ስርዓት ብዙ ሚሊዮን አማራ ቢጨፈጨፍ በረሃብ ቢሞት ቢፈናቀል፣ ቢሳደድ ደንታ የለውም ብቻ ሳይሆን ጨፍጨፋውን ስለሚፈልገው የወንጀሉ ጠንሳሽና ፈጻሚ ራሱ ስርዓቱ ነው። ይህ በተከታታይ የመንግስት ደረጃ በአማራው ህዝብ ላይ የሚካሄድ ጭካኔ የተሞላበት ጭፍጨፋ አያቆምም። ምክንያቱም የድምሰ ሰው አካል ነው። ለእኔ ዛሬ እንቆቅልሽ ሆነብኝ። ለሁለት ዓመታት ለአማራ ህዝብ ብቻ ሳይሆን ለመላው የኢትዮጵያ ህዝብ ተስፋ የሰጠውና ታምራዊ ለውጥ ለማሳየት የቻለው የአማራ ፋኖ እንቅስቃሴ ለምን ተበረዘ? በማን ተበረዘ? እንዴት? ምን ይደረግ? የሚለው መሠረታዊ ጥያቄ ነው። በምንም ልንክደው የማንችለው ሀቅ የአማራ ፋኖ እንቅስቃሴ በአስቸኳይ መስተካከል ያለባቸው ድክመቶች አሉበት። አንደኛ፣ የአማራ ፋኖ ሁሉን አማራ አቀፍ የሆነ ተቋምና ድርጅት አልመሰረተም። መመስረት አለበት፣ ወይም የተመሰረተውን ሁሉም ተካተውበት ሊያጠናክሩት ይገባል። ሁለተኛ የአማራ ፋኖ ጀግኖች ቢኖሩትም ቅሉ የመላው አማራ ፋኖ አታጋይ መሪ አልሰየመም፣ መሰየም አለበት። በአሁኑ ፈታኝ ወቅት የአማራው ፋኖ ዒላማ አፋኙና አምባገነኑ ስርዓት አይደለም። የስልጣን የበላይነት፣ የእርስ በርስ ፍክክርና ግብግብ፣ መጎነጃጀልና አርፈ ይሄኔን አምራል ካልተቀበልክ ወዮልህ ማለት ሆኗል። የፍክክር ቤት ሳይዘጋ ያድራል እንዲሉ ዋናው ዒላማ ተረስቷል። ይህ ከድንቁርና በላይ ድንቁርና ነው። የመንደርተኝነት አባዜ ለምንና ለማን ጥቅም? ሁሉም የእኔንና እኔን ብቻ ተቀበሉ አትንኩብኝ እያለ ከቀጠለ የአማራውን የመኖርና ያለመኖር ጥያቄ ሊመልሰው አይችልም። ይህ አደገኛ ሂደት መቆም አለበት፣ አሊያ ሁሉም መሥዋዕት ይሆናል። ይህ ጉዞ የሚጠቅመው ለአማራው ሳይሆን ለፈላጭ ቆራጩ አገዛዝ ነው። አምባገነኑ አገዛዝ ካሸነፈ ደግሞ የአማራው ሕዝብ እንኳን በሰላም ባሪያም ሆኖ የሚኖርባት ኢትዮጵያ አትኖርም። የአማራ ፋኖ በአንድነት ሆኖ የአማራውን ሕዝብ የመኖር ወይም ያለመኖር ጥያቄ ለመመለስ ካልቻለ የአማራው ህዝብ ሙሉና የማይመለስ ድምሰሳ ወይም ቶታል አማራ አኒሃሌሽን ሊካሄድበት ማንም የውጭ ኃይል አልደረሰለትም። የአማራው ሊቃን፣ ምሁራን፣ ሚዲያ የመንደርተኝነትን፣ የጎጠኝነትን፣ የግል ሰባዊነትን፣ የጉረኝነትን፣ የሆዳምነትን፣ የግል ጥቅመኝነትንና የግል ስልጣን ተጠቃሚነትን ወዘተ መዘዝ ማየትና መተቸት ያለብን በዚህ መልክ ነው። ማንም ግለሰብ ከአማራው ህዝብ የፍትህ ፍላጎት በላይ ሊሆን አይችልም። ሶስተኛ ጀግንነቱና ጀብደኝነቱ እንዳለ ሆኖ የአማራ ፋኖ እስካሁን የተጓዘበት መንገድ የዳበሳ ጉዞ መሆኑ አይካድም። ይህ ክፍተት በአስቸኳይ መፍትሄ ሊኖረው ይገባል። በመርህ የማይመራ ትግል የትም አይደርስም። አስቡት ህወሓት ነግ አማራውን ዋና ጠላት ያደረገ ፍኖተ ካርታ ተከትሎ ስኬታማ ሆኗል። አሁንም አልቀየረም። ኦነግ ተመሳሳይ ፍኖተ ካርታ ተከትሏል። ኢህአዴግን የተካው አምባገነን አገዛዝም የሚከተለው መርህ ተመሳሳይ ነው። ሶስቱም የአንድ ሳንቲም ግልባጭ ናቸው። አራተኛ የአማራ ፋኖን የሚደግፈው የአማራ ዲያስፖራ ለአንድ ዓላማ በአንድነት ሲሰራ አይታይም። የአማራ ፋኖን አንድሁን ማለት ቀላል ነው። የአማራን ምሁር፣ ሊቃን፣ ጫና ፈጣሪዎች፣ ሚዲያ፣ ወዘተ አንድ ሁኑ ለማለት አልደፈርንም፣ አልሰራንም። ይህንን በአስቸኳይ ካላደረግን የሞራል ብቃት ሊኖረን አይችልም። እስኪ ተምሳሌት እንሆን፣ አንድ አንድንሁን የአማራው ምሁራን ሊቃንና ጫና ፈጣሪዎች ነን የምንለው ሁሉ ከመንደርተኝነት ጎጠኝነትና ግለሰባዊነት ምሽጋችን ወጥተን ታሪክና ሕሊና የሚያስገድደንን ኃላፊነታችን ለመወጣት በመደጋገፍ፣ በመከባበር፣ በመተማመን ይህንን ለመላው የአማራ ሕዝብ የሚረዳ ክፍተት መሸፈን አለብን። የአማራው ምሁር ሊቅ፣ ጫና ፈጣሪ፣ ሚዲያና ሌላው በኢትዮጵያና በኢትዮጵያዊነት ሽፋን ተጠግቶ እያመሃኘ ለአማራው ሕዝብ ያለውን ግዴታ አልተወጣም። ሌላውን ከመተቸቱ በፊት ራሱን ይገምግም። ራሳችንን እንተች። እስኪ አምስተኛ፣ የኢትዮጵያዊነትን መንፈስ ለአማራው ልናስተምረው አንችልም። እኔ እስከማውቀው ድረስ አማራው ለኢትዮጵያ ደጋፊና ደጀን እንጂ ስጋትና ከሃዲ ሆኖ አያውቅም። በአማራነቱ የተደራጀበት መሠረታዊ ምክንያት ራሱን ከተጋረጠበት ስርዓት ወለድ የህልውና አደጋ ለመከላከል ብቻ ነው። ሁሉም የአማራ ሞር ሊቅ ጫና ፈጣሪ ጋዜጠኛና ማህበራዊ ሚዲያ ተሟጋች እኔም ፋኖ ነኝ ብሎ ቢነሳ የዳበሰውን ጉዞ ለማስተካከል የሚችልበት እድል አለም። ስድስተኛ የአማራ ፋኖና ደጋፊዎቹ ጠላታቸውንና ወዳጃቸውን አለዩም። ለምሳሌ በአሁኑ ወቅት የአማራው ጥያቄ መኖር አለመኖር ነው ካልን የባህር በር ጉዳይ፣ የኤርትራ ጉዳይ፣ የሶማሌና የጅቡቲ ጉዳይ፣ የፍልስጤም ጉዳይ፣ የዩክሬን ጉዳይ ወዘተ ያገባናል ብለን የምንከራከርበት ነውን። ሊሆን አይችልም። ይህ ሁሉ ማዘናጊያ ነው። ማዘናጊያውን በየቀኑ የሚወረውርልን አካል ለምን ይሆን ብለን እንጠይቅ። የዳበሳ ጉዞን እንድንከተል ነው የጠለፋው አደጋ። ፕሮፌሰር አስራት የአማራ ጠላት ሆዳም አማራ ነው ያሉት ትክክል ነው። ዛሬ በረቀቀና ስልታዊ በሆነ ደረጃ የሥርዓቱ የበላዮች ብዙ ሚሊዮን የሚገመት ብር ፈሰስ አድርገው የአማራውን ፋኖ በግል ጥቅም በመያዝ ላይ ናቸው። ይህ ለግል ጥቅሙ ተገዢ የሆነ ግለሰብ ሆነ ቡድን ታማኝነቱ ለአማራው የሕልውና ትግል ሳይሆን ለራሱና ለሚለግሰው አካል መሆኑ አያጠራጥርም። ወገኑ እየተጎዳ እያየ ጦርነቱ እንዲራዘም ይፈልጋል ማለት ነው። የደም ነጋዴ የሚባለው ለዚህ ነው። ወንድሙን እንዲገድል ሲጠየቅ ስንት ብር ይከፈለኛል የሚል አማራ ለሆዱ አዳሪና ካህዲ ነው። ይህ ሁኔታ የተባባሰው በጎንደር ነው ተብሎ ይነገራል። ጎንደሬው ምን ይላል? ዝምታን ለምን መረጠ? የጦር ቀጠናው ጎንደር የነገው ዳርፎር እንዳይሆን እሰጋለው። ሰባተኛ እንደ ቀጠና ስመለከተው ጎንደር ስትራቴጂክ ቦታ ነው። ለሱዳን ለኤርትራ አዋሳኝ ነው። ይህ አካባቢ ስርዓት አልባ ከሆነ ቀስ በቀስ የኢትዮጵያ ዳርፎር መሆኑ አይቀርም። ጎንደሬው የአካባቢውን ሁኔታ ቢመረምርና መፍትሄ ቢፈልግ በአንድነት ቢሰራና ቢነሳ ይመረጣል። ስምንተኛ የአማራው ምሁራን አስቸኳይ ስራው ወይም ስራችን የተበታተነውን የአማራ ፋኑ የፖለቲካ ፍኖተ ካርታ በአስቸኳይ አዘጋጅቶ ለአማራው ህዝብና ለፋኑ መሪዎች ማቅረብ ነው። ባለቤትነቱ ሲረጋገጥ ፍኖተ ካርታውን ወደ እንግሊዝኛ ተርጉመን ለሚመለከታቸው አካላት እንልካለን። የአማራውን የፍትህ ትግል ልንወጣውና ስኬታማ ለማድረግ የምንችለው በአንድ መርህ ወይም የፖለቲካ ፍኖተ ካርታ፣ በአንድ እርስ በርሶ የተቆራኘ የተደጋገፈና የተናበበ የሚሊታሪ እንቅስቃሴ አመራር፣ በአንድ የህዝብ ግንኙነትና ዲፕሎማሲ መርህ፣ በአንድ ቋት ለአማራው ህዝብ ትግል የሚደርስ ቁሳቁስ ለመሰብሰብ ስንችል ነው። ለአማራው የተበታተነው ሂደታችን የትም አያደርስንም። ለዓላማና ለተቋም ተገዢ እንሆን። ዘጠነኛ እኔ የምፈራው የአማራው ድሃ ህዝብ አቅም መጎዳቱ ነው። ይህ ህዝብ ሸክሙን ወደማይችልበት ደረጃ ደርሷል። ሸክሙ ላይ ተጨማሪ ሸክም አያዋጣም። በአማራው ላይ ሸክም ማብዛት ህሌና ቢስነት ነው። ይህንን ሸክም የሚያባበስ ሁሉ የአማራ ጠላት ነው ብል አልሳሳትም። የአማራው ልሂቅ፣ አክቲቪስት፣ ወዘተ ማን ወዳጁ ማን ጠላቱ እንደሆነ አያውቅም። የሚለይበት ወቅት አሁን ነው። አስረኛ የአማራ ፋኖ መሪዎችንና ደጋፊዎችን የማሳስበው አማራ ፋኖ አታጋይ መሪ ያስፈልገዋል። ችሎታ ያለው ይምራን። እኔና እኛ የሚለው መንደርተኝነት ለአምባገነኑ ስርዓት እንጂ ለአማራው ህዝብ ትግል አይበጅም። የአማራ ፋኖ አንድ አማራ ወጥ ተቋም እንጂ በጎጠኝነትና በመንደርተኝነት መዋቅር መዋኘት አያዋጣውም። ለዓላማ ጥራትና ባለቤትነት፣ ለድርጅት ጠንካራነት፣ ለአመራር ብልህነት፣ ብቃትና ቁርጠኝነት አማራጭ ለማግኘት አልቻልንም። ተግዳሮቱ እንዳለ ሆኖ ተስፋ መቁረጥ አንችልም። ይህ ለአማራው ህዝብ አማራጭ ሊሆን አይችልም። ማድረግ ከሚገባን ላይ እናተኩር። አንድ ምሳሌ ላቅርብ። በውጭ የሚኖረው የአማራ ተቆርቋሪ ቁሳቁስ እየሰበሰበ ሁሉም ነው ባይባልም አብዛኛው ለተወለደበት አካባቢ እያዋጣ ይለግሳል። ይህ መጥፎ ነው አልልም። ሆኖም ልዩነታችን አባብሷል። ጎንደሬው ለጎንደር ፋኖ ብቻ፣ ከዚያም ለግለሰቦች ከለገሰ፣ ጎጃሜው ወሎዬውና ሸዋየውም ተመሳሳይ መዋጮ ካደረገ፣ የአማራ ፋኖን በአንድነት ለማደራጀትና እንዲታገል ለማድረግ እንቸገራለን። በሌላ አነጋገር እኔ ይገባኛል ወይም ኢንቴትለመንት ሜንታሊቲ የሚል ስሜት ይፈጥራል። ለዚህ መፍትሄ ቁሳቁሱን በአንድ ቋት አስገብቶ ለተገቢው ስራ እንዲውል ማድረግና ለተባለው መዋሉን ማረጋገጥ ነው። ከነዚህ ላይ ማተኮርና መስራት የሁሉም ባለድርሻዎች ኃላፊነት ነው። ምክንያት አንፍጠር። አምባገነኑ ስርዓት በየወቅቱ ለሚወረውርልን አጀንዳ ተገዥ መሆናችን እናቁም። የሚወረወርልን ሁሉ ማዘናጊያ ነው። አፈቀላጤዎቹ ብዙ ናቸው። አስራ አንደኛ የአማራ ክልል የባድን ተተኪዎች በቅርቡ ለጎንደሬው ትንሽ ነገር ሲወረውሩለት ፈገግ እንደሚል ወጣት ሁሉ ጎንደርን እንሞሽራት የሚል ማዘናጊያ አማራውን ከአማራው የመከፋፈል ትርክት ወረወሩልን። ዛሬ ጎንደርን እንሞሽራት እያለ የአዳራሽ ድግስ የሚያደምቁት ሁሉ ጎንደር ውሃ በጀሪካ ስትቀዳ አልደረሱላትም። ጎንደር ከአማራው ሕልውና ውጭ መኖሪያና ሚና እንደሌለው ጠንቅቆ ያውቃል። ጎንደሬው እንደ ወሎየው ወሎየው እንደ ጎጃሜው ጎጃሜው እንደ ሸዋየው የአማራው የህሉና ትግል የራሱም መሆኑን የመቀበል ግዴታ እንዳለበት በሚገባ ያውቃል። ይህንን ስለሚያውቅም ነው በአማራ ፋኖ ትግል ታሪክ የመጀመሪያ የሆነውን ጉና ክፍለ ጦርን መስርቶ የህሉና ትግሉን በጽናት የመራውና የታገለው። ይህን ስለሚያውቅ ነው ከውባንታ ባተ እስከ ናውሰና ያንዳርጌ፣ ከመምህር ስመኛው እስከ መምህር ምረት አሳየ፣ ከመምህር ቤዛ እስከ አርበኛ አይሸሽም ዮሐንስ ታላቁ አርበኛ ከፍ ያለው ደሴ ድረስ የዘለቀ ውድ ልጆቹን ጎንደር በዚህ ትግል የገበረው አማራዊ ማንነቱን ከምንም በላይ መዳኛው መሆኑን ስለተረዳ ነው። ታላቁ አርበኛ ደረጀ በላይ ሁለት ልጆቹን በሁለት ወራት ልዩነት ያጣው በቡድን ጠብ ውስጥ ገብተው ሳይሆን ለአማራው ሕልውና ክብር ሲሉ ነው። ጎንደር ከሌላው የአማራ ሕዝብ አስጨናቂ ሁኔታ የሚለይበት ጉዳይ አለ ከተባለም አንደኛ የጦር አውድማ መሆኑ፣ ሁለተኛ ዘረኛውና አፋኙ ስርዓት በጎንደር አንዱን የጎንደር ጀግና ከወንድሙ እየለየ በራሱ ውህዳሞችና ከሃዲዎች መግደልን ተከታታይ ስልት ማድረጉ የራሱን በራሱ ማገዳደል ዘዴ መሆኑ ነው። ስንት ጀግኖች መስዋዕት ሆነዋል። ጎንደር እስከ መቼ የጦር አውድማ ሆና ትቆያለች? ለምን ጀግኖቿን ትገብራለች? የከፋፍለ ግዛውና ከፋፍለህ ብለውን አሉታዊ ውጤት ለማየት የተወሰኑ ስብራቶቻችንን እንመልከት። አመራርና መሪዎች የሌለው ትግል ስኬታማ ሊሆን አይችልም። በዚህ ዝርዝር ከተካተቱት በተጨማሪ እነ ዶክተር አምባቸው እነ ብርጋዴል ጄኔራል አሳምነው እነ አርበኛ ከፍያለውና ሌሎች ወገኖቻችን ለአማራው የመኖር ወይም ያለመኖር ትግል ሲሉ መሥዋዕት የሆኑትን ቤተሰቦቻቸውን እንድናስባቸው አደራ አላለው። በመጨረሻም አደራ የምለው የአማራ ፋኖ ያሉትን ልዩነቶች በአስቸኳይ ለመፍታት ከቻለ ታምርን በታምር እንደሚተካ አምናለሁ። አለበለዚያ ታሪክ ይፈርድበታል፣ ተከታታይ የአማራ ትውልድ ሲወቅሶ ይኖራል። ፍትህ ለአማራ ህዝብ ድር ቢያብር አንበሳ ያስር። ክቡራትና ክቡራን የጣና ቤተሰቦች ለዕለቱ የተሰናዳው የልዩ መረጃ ጥንቅራችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።